ለጓደኛ ለእኔ የምለው ሰው ስታወራ አንድ አይደለም ስሜቷ ተነክቷል። ተናዳለች በጣም በብዙ ነገር ማለት ነው። እና እሷን አሳምኖ እንደ ተከታትዬ እንዳየሁት ምናም ነገር ስነግረው አይታኛለች። እና በዛ ምክንያት ደግሞ ትንሽ እኔንም ተቀይማኛለች። አሁን ላይ ስልክ እያነሳችልኝም አይደለም። መጀመሪያ በደንብ ትንሽ ተነጋግረን ነበረ ማለት አሁን ላይ በቃ ሳይድን ያው እንዴት እያመንኩሽ ተከታትለሽ እንትንን ማለት ቤቴን ልታሳዩ ነበር፣ ጋባችሁ ባሳይሽ እንኳን አምኜ እኔ ያለሁበት ቦታ ቀጥታ ይዘሽው ልትመጪብኝ ነበር ምናም ነገር ብለን በጣም ነው የተናደደችብኝ።

በአዲስ ነገር መጥቻለሁ። ይህ ማለት ነው ዛሬ እንግዲህ ሱመያ ያው ሰሞኑን የለችም። ሰሙ ግን መታለች ማለት ነው። እንግዲህ እስኪ ቪዲዮውን እንስማና ወደ ቀጣይ እንሄድ። አይመስላችሁም ባሳይሽ እንኳን አምኜ እኔ ያለሁበት ቦታ ቀጥታ ይዘሽው ልትመጭብኝ ነበር ምናምን ነገር ብለን በጣም ነው የተናደደችብኝ። እንደነገርኳችሁ ይህንን ነገር ያደረግኩት ከመልካም ነገር አንጻር ማለት በጣም እነሱን ከመውደድ አንጻር ነው እንጂ እኔ ለእሷ ክፋት አስቤ አይደለም፣ ለእሱም ክፋት አስቤ አይደለም። እዛም ጋር የተናገርኩት ነገር ሰምታችኋል፣ ቪዲዮ ላይ ማለት ነው። እና በጣም ነው የምወዳቸው እንደሚያምሩ ማሻ አላህ ተባረከ ረህማና በጣም ነው የሚያምሩት። በጣም ነው የሚያሳሱት። እና የአባት ፍቅር አለ ታቃላችሁ። እና በዛ በዛ በጣም በቃ ለነሱ ስል የሰይድንም ውለታ ተዉት፣ የሱሜያንም ማለት መውደድ ምናምን ነገር ተውት። እንደህት ምናምን ስለ አያንቱ ምንም አይነት ነገር አሴት ምንም የለኝም። ምክንያቱም ከባድ ሰውናት፣ በጣም ከባድ ማለት ነው። ሱሜያ ደግሞ ከእሷ ጋር ሆኖ ብትሞት እንደማትታርቅ እርግጠኛ ነኝ። ብትሞት ማለት ነው። ምንም አይነት ነገር ችግር ቢፈጠርባት፣ ምንም አይነት ችግር ውስጥ ብትገባ፣ ከሴት ጋራ እሷ ይቺ እንትን አለ ኑሯ አብራ መቀጠል አትፈልግም። ምክንያቱም በ አለ እኮ ሁለተኛ ሚስት ተብሎ እኮ በጣም ብዙ ወንዶች እኮ ይደርባሉ፣ አይደለም ኖርማል እኮ ነው፣ ኖርማል ነው። ግን የዚቺ ደግሞ ተደርባም ገና እንትኗም ደግሞ ሀይ አድርጉልኝ ማለት እንደ እህት ሁለታቸውንም በቻልኩት አቅም ለማስታረቅ ሞክራለሁ። እናም ውዳችኋል። ቪዲዮን አዳምጡን፣ ተመልሰ መተናል ማለት ነው። እንደምታዩት በነገራችን ላይ ሱመያ በዝልክ አምናት ቀርባ ነበረ። ወዳትም በቃ አምናት ሁሉ ነገር ቀርባ ነበረ። ምክንያቱም ሀዩን ወይም ደግሞ የሰኢድን ሚስት ለማግኘት የነበረቻት ሰሙ ነበረ። በሰሙ አድርጋ ቅርባት ነበረ። ላኪን ግን አሁን ላይ ባለፈው የለቀቀችውን ቪዲዮ አይታችሁ ከሆነ ሰሙ ቪዲዮ አሳቃሁን። በነገራችሁ ላይ በዛ ላይ ግን ሰሙ ጋር ስትገቡ ታገኙታላችሁ ማለት ነው። ሰይድ ካላሳየሽኝ እያለ እያስጨነቃት ነበረ ሳሙ ደግሞ እንደዚው ሲገናኙ ላይ የሶማያን ቤት እንዳየችው ተናግራ ነበረ። በጣም ተቆጥታ አባታለይ በዚህ ማለት ነው። ሶማያ በጣም ተቆጥታ አባታለይ። አሁን ላይ እንዴት ተጣሉ እያወራሽ ነው? የተጣላሁትም በሰይድ ምክንያት ነው ብላለች። በአንተ ምክንያት ነው እያለች ነው። ያው እንግዲህ እንደምታስታረቂያቸው ተስፋ እናረጋለን። ምክንያቱም በነገራችን ላይ አሁንም ቢሆን ሱመያ ሰኢድ ሀዩን ካልፈታት ወይ ፍንክች እንደማተል ደጋግማ ተናግራለች፣ ማለት ነው። ምክንያቱም ልጅቷ ጤነኛ አደለችም። በነገራችን ላይ ልጅቷ የሆነ ውስጧ ውስጥ ራሱ ማለት የሆነ በይ በይ የሚላት አለ። ሱማያም ራሱ ጥርሷ ቢስቅ ውስጧም ብዙ የተጎዳችው ነገር አለ። በአሁኑ እቅድ አልነበራት መሰለኝ። እንዳጋጣሚ ሆኖ ነው እንጂ ወደ ሀገር ምናም መግባቷ እቅር ሳይኖራት ነው። ሁሉ ሀገር የገባችሁ እና አስባችሁ ታዲያ እቅዳችሁ ያለ እንትራችሁ ደግሞ ያለ ፕላናችሁ ሌላ ነገር ውስጥና ሌላ ነገር ስታረጉ ደግሞ በጣም ከባድ ነው እና ይከብዳል። በዚህ ለሱማያ ማልፋርዲበሱ እና ሱማያ አይፈረድባትም። ምክንያቱም ሀዩ ብርና ብርና ብርና ብር ብቻና ብቻ ጭንቅላቷ ላይ ያለው ማለት ነው። ብርና ብር ብቻ ነው ሌላ ነገር ምንም ነገር አይደለምን። ነገ ጧት ራሱ ተገባች በኋላ የሆነ ነገር ብታረጋት ራሱ በማንም ያለ አትባልም ማለት ነው። ምክንያቱም አንደኛ እሷ ብር ስለሆነ እያየች ያለችው አይታችኋል። በቀደምም ብር ስጠኝ ከያ ካውንት ሁሉ ሁለ ሁለ ማን ነው አራት አራት መቶ ሺ ብር ስጠኝ ብላ ያለች ጉበት ስለሆነች ከዛም በኋላ ቦሌ ወስጅ እሸኛለሁ ነው ያለችው። ስለዚህ አሁንም ቢሆን ሱመያንም ሆነ ልጇንም ሆነ ሁለተኛ ይፈቀዳል። አዎ ይፈቀዳል። ይሄ ማንም አይክድም። ምክንያቱም ይሄ በቃ የታዘዘለ ነው። ላኬን ግን እንደሱ ሳይሆን ልጅቷ ጤነኛ አይደለችም። በጭራሽ ጤነኛ አይደለችም። ምንድ እንደዚህ እየሄደች እየተራተመች ደግሞ ስትመታ እኮ ማለት ነው ይድን አሉ አትልም። ይሞታሉ ያማቸው አሉ አትልም። እንደወስደ እንደው እኮ እኮ ነው የምታረገው እኮ። ስለዚህ ሰሙ ደግሞ እንደምንም ብለሽ እንደምታስታርቂያቸው ታረቀሽ፣ አስታርቀሽ፣ በአዲስ ቪዲዮ፣ ደስ በሚል ቪዲዮ እንደምትመጭልን ባለሙሉ ተስፋነን እንጠብቅሻለን። ደግሞ ጀግናነች ታረጊዋለሽ። በእርግጥ ይከብዳል። አሁን ላይ ሳይድም ያለበትን ስሟ ያለችበትን ትርባ አይታወቅም። ላኪን ግን ሱመያ ያለችበት እኔ አሁን ላይ ይከብዳታል ነው የምለው። ለምን ከባድ ነው ምንም ይሆንም፣ ለአስር ደቂቃ ለሀያ ደቂቃ እዛ ጋር ስቃ ብትመጣ፣ ግን በጣም ከባድ ስለሆነ አስቸጋሪ ነው። እንግዲህ ስሙ አስታረቃለሁ እያለች እንግዲህ ከላይ ከታች እያለች ነው። እኛም በዱ እንግዲህ ወደ ፊት እንላለን ማለት ነው። ይህን ሁሉ የሰራችው ይህን ሁሉ ለዚህ ሁሉ ህይወት መመነጣቀረና ለዚህ ሁሉ ችግር ሀዩ ብኮንም በነገራችን ላይ ሰይድ የራሱ ለምንድነው የሆነ ቆፍጠር ነው የማይለው፣ እንደ ወንድ ወንድ ለምንድነው የማይሆነው? የምሬን ነው እንደ ልጅ እኮ በጣም ታለማመጣት በጣም ለመናት፣ ከሚበለው በላይ ለመናት ነው ልጅቷ። በነገራችን ላይ አይፈረድበትም፣ ምክንያቱም ሁሉን ነገር በግድና በበረኪና ነው የምታረገው። በረኪና ጠጣለው፣ በረኪና እንዳረጋለው፣ በረኪና ይናረጋለው ስትል፣ ሰይድም በንተር ነገር የያዘባት ማለት ነው። ስለዚህ ህይወትህን ከፈለክ የልጆችህን እና ከፈለክ እንዴን እንዴን ሰይድ በቃ አለቀ እንዴ! ምን ይህን ያክል እኮ ምንድነው አንተ ቆይንተርም ልትለው ማለት መወሰን አለብህ። ወይ ወደዛች መሆን አለብህ፣ ወይ ወደዚች መሆን አለብህ። ከሁለቱም ሳትሆን ይችኛየትን ቦርተህ ዝሽኛየቱን ጋር ያለውን ነገር ሳትጨርስ ከወዲያ ከወዲህ ስትል እንዴት ነው የሚሆነው? ስለዚህ ያለውን ነገር ወስነህ ከሚሆነው ብትሆን እና ለዚህ ሁሉ ችግር ያበቃት ሰኢድ ነው። ምክንያቱም እሱ ቆፍጠን ብሎ ቢይዛትና ቆፍጠን ብሎ ቢናገር፣ ቆፍጠን ብሎ ቤቱም ቢይዝ፣ እንደዚህ ባልተዳፈረችና እንደዚህ አኮኩሎ ባላለችበት ማለት ነው። ስለዚህ ማስተካከልም ማበላሸትም የሚችለው እሱና እሱ ብቻ ነው። ምክንያቱም ምንም የሚደረግ ነገር የለም አሁንም ቢሆን ሱመያ ከእሷ ጋር ከሀዩ ጋር ሆኖ ሙስተሄል ሙስተሄል እርግጠኛ ነኝ አትመለስም። ምክንያቱም አንድ ቀን የሆነ ነገር አድርጋ እንደምገላት ታውቃለች ማለት ነው። ካሁኑ በሩቁ ተሯሩቀው ራሱ እየኖሩ እንደዚ ሄደ የነፋች ጎበዝ። ይቺ እንኳን ለአንድ ላይ ሊኖሯ ቀርቶ ራሱ በሩቁ ላለው በሯት ታስፈራለች ይቺ ማለት ነው። የሆነ አብሯት የሚገፋፋ ነገር ስላለ ማለት ነው። እና ስለዚህ የጸር ቪዲዮ እንደ ይሄን ይመስል ነበር። በሌላ ቪዲዮ እስክንገናኝ ድረስ እያላችሁበት የአላህ ሰላምና እዝነት አይለያችሁ። ላይክ፣ ሸር፣ ሰብስክራይብ ማድረጋችሁን ደርዙ። ባይ ባይ